ቀስ በል ቀስ ብለህ፣ እዚካ ነውቀስ አሁን ስ ያማል። ብዙ አይደለም እንቀረሽብን። ቤተሰባችን ላይ ጥላሸት ነው የምትቀቢው። አልገባኝም። ቢገባሽማ እዚህ ሜዳ ለሜዳ ከማንም ወንድ ጋር ትንዘላዘይም። ምን ተፈጥሮ ነው አባ? አንቺና ኪራ ያያችው ሰው አለ መሰለኝ። አገሩ ሁሉ፣ ሰፈሩ ሁሉ ስለ እናንተ ነው የሚወራው። ምን እያሉ እስኪ ታወኝ? ልጅ ኧረ በጣም ደስ ይላል። ግድ የለም ግድ የለም። እንኳን ንሽ ምን ነው በሰላም እኔ እናንተ በሰላም እንደማነፈላልግ ታውቃለህ። በስነ ስርአቷ አትናገርም? ምን ግንፍል ግንፍል ሊያረጋ? በስርዓት አለመናገሪ ነው እንደ ገረመ አልገባኝ አንተ የማትረባ ተረጋጋ አገኛለሁ ግድ የለም ውሻ ነህ እንዴት እንደዚህ ታደርጋለህ ቀሚስ ለብሰህ ነው ዘና መከራ አይጥፋብህ፣ የተባለው የጽናትና የኪራ ፍቅር አሁንም ሌላ ጣጣ ይዞ መጣ። በአጋጣሚ በዛብህ እግሯን ሲያሻት አይቶ ነበርና ለሰፈሩ ሁሉ ሜዳ ላይ ስትማግጥ አገኘዋል። በማለትም ለሰፈር፣ ለአገር፣ ለቅየው በሙሉ አዳርሶታል። አባትየውም ሜዳ ላይ ያያችሁ ሰው አለ መሰለኝ አንገቴ እንደፍቼ ነው ያለፉትኝ በማለት ይነግራቸዋል። ኪራም ያዙኝ፣ ልቀቁኝ እያለ ነው። ሰላም ጤና ይስጥልኝ አድማጭ ተመልካች ቻናል የቤተሰቦች ሰዎች እንደምን አላችሁ ለኝ በያላችሁበት የአለም የዓለም ዳርቻ ሰላማችሁ ብዝት ይበል እያልሁ ለዚ ቻናል አዲስ ከሆናችሁ ላይክ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ በአክብሮት ጠይቃችኋለሁ። ሁሌም እንደተለመደው ተወዳጁ ጽናት ድራማን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ኪራ የምትወደውና የምታፈቅረው ቢሆንም ግን ደሞ ፍቅሩን እንዳዲስ ስለከለሰው እሱን ለማስደሰት ደፋ ቀና እያለች ነው በዚህ መሃል ላይ ሆኖ ታዲያ ሜዳ ላይ ሲሯሯጡም ነበረ። በድንገት እግሯን ያንጎላደፋት። ኪራም ልሽልሽ እግርሽን ተሰብረሻል በማለት ዝቅ ብሎ እግሯን ሲያሽላት በድንገት በዛብህ ይመጣል። እናንተ እዚህ ሆናችሁ ምን እያደረጋችሁ ነው በማለትም ኩምሽሻ አድርጓቸዋል እኛ ምን አደረግንም በማለት ኪራም ሲከራከረው ነበር በዛብህም አንተ ተው ወድቀሃል፣ አንተን ያለህ የለም። እሷ ግን የሰፈሯን ሰፈሯን የቅየዋን ባህሪ ስለምታቅ እንደዚህ ታደርጋለች ብዬ አልገመትሁም። አንቺ እንዴት እንደዚህ ታረጊያለሽ? በማለትም ቆሸሽ ባለ አንደበቱ ያወራታል። ኪራም ሊማታ ብሎ ሲገላገል ተውባክህ፣ የኔ ውድ እሷ በደብለ አብረህ ማበድ የለብህም። ስለዚህ ንድ በማለት ባሏንም እየጎተተች ይዛህዳለች። በዛብህም ራቁን በመጥፋት አሳያቸዋለሁ በማለት ፉከረውን አጧጥፎታል። አምሮ ስድቡንና ግልምጫውን እንደምንም ተቋቁማ ባልና ሚስቱን ለማስታረቅ ደፋ ቀና እያለች ትገኛለች። በዚህ መሃልም ታዲያ ቅዱሴን ሄዳ እባክህን እንዲታረቁ አድርግልኝ፣ ለባለቤቴ ለናሆሜ ብደውልለት ሌላ ችግር ነው የሚፈጠረው፣ በዛ ላይ ይጨናነቅብኛል፣ እባክህን በማለት እየለመነችው ነው። ቅዱሴ ምምሩ አታስቢ፣ አሁን ወደ ቤቱ አምርቷል። ስለዚህ ምንም ስጋት አይግባሽ፣ ይታረቃሉ በማለትም ያበስራታል። እኔ እኮ ወጥቶ አደረ ስትለኝ ክፉኛ ተጨናነቁኝ፣ እንደዛ ካደረግ በጣም ነው ደስ የሚለው በማለት በሀሳብም ተግባብተዋል። ሌና ናቴን ጉድ ሰርተዋለች። ከቤት ሂዶ ሲላላጥባት እሷ ምን አግኝቶ ነው? ቆይማ፣ ይህን ነገር ማጣራት አለብህ ባለችው መሰረት ከስራ ቦታውም ተከትለው ሂዳ ነበር። በጽናትና በኪራ ላይ በዛብህ ችግር ፈጥሮ ይገኛል። ያልሆነ ነገር ሲያደርጉ አገኘኋቸው ወሰለቱ በማለት ስማቸውን አጥፍቶታል። የቅየው ሰው ስለነሱ እያወራና እየተጠቋቆመባቸው ይገኛል። ጽናትም ከጓዳዋ ገብታ ስቅስቅ ብላ እያለቀሰች ነው። ብመጣ አታልቅሽ እባክሽ እህቴ ከዚህ በላይ ብዙ ነገር አሳልፈሻል። ይህን ማለፍ አይከብድሽም በማለት ምከፋ አድርጓት ነበር። ተያይዘው ሲላቀሱም በደሞ ያሸበላ ባለቤትች ባለቤትሽ እንዳይመጣቢልልቀቅሽ በማለት እሷንም ለቋታል። ጽናትም እንደ መሳቅ ብላለች። ዜናና ናቴ ከአበባው አጠገብ ቁመው ነበርና አሰሪው በድንገት ስትመጣበት በተባክሽል ቢያንስ እንደ ከስተመር ቀጥ ብለሽ ቁሚና ዋጋም እንደመጠየቅ አድርጊ ይላታል። ለምንድነው እንደዛም ማደርገው በማለት አንጃ ግራ አንጃ መናገር ትጀምራለች። በይበቃ ዝም በይ አሰሪ የመጣች ችቤ በማለት ተርበትብቶ የሚያወራታል። ናቲም ሰፍ ብሎ ድንቡጭዬ መጣሽሊ ወይ በማለት እሷም ግንባሩን ትስመዋለች። ይህን ያየችውን ሌና የሆነ ሀሳብ መጣላት። በልናቲ አሁን ለዳይፐር እና ለወተት ለልጆቹ የልብስ ምገዛበት ብርስጠይ በማለት ነገሩን ተጋፍተዋለች። የሰማች የናቲ አሰሪ ግን ታውቃታለህ በማለት በድጋሚም ጠይቀው ነበር። ባለቤቴ ነው የሰማኒያ ባልና ሚስት ነን በማለት ሽምጥጥም አድርጋለች። በይሸኝቻት ልምጣ በማለት ናቲ እሷን ይዞ ወደ ውጭም ይወጣል። ዊንታንያ ኪራ ወደ ገጠር ስለሄደ አሁን ያገኘችው ቅዱሴን ሆኗል። ቅዱሴ በቃ ወደ ሌላ ሀገር ሊሄድ ነው። ወደ ክፍለ ሀገር ለስራ ስለመሄድ ልሰናበታችሁ ብዬ ነው የመጣሁት። ኪራም ከጎን ሁኜ ላግዘው ነበር እሱንም አላገኘሁትም፣ በዛውም አልፈለገም በማለት ያለውን ነገር ያወራሉ። ቅዱሴ ምባክሽ ውንታንያ፣ ስራሽን አርፈሽ ስሪ። አሁን ኪራ ካስተማማኝ እጅ ላይ ነው ያለ፣ ምንም ስጋት አይግባሽ፣ በጣም ደህና ነው በማለት ደህንነቱንም በደንብ ነግሯታል። አለምዬ ባለቤቷ ወደ ቤቱ ስለተመለሰ በጣም ደስ ብሏታል። አለምን ጨብጣታለች፣ መጣህሌ በማለትም ሰፍ ብላም ሰላም ብለዋል። ይሆንም ለአለምዬ አንድ የሆነ ነገር ብልጭ ብሎላታል። ስለምሩ ምን ታስቢያለሽ በማለትም ጠይቃት ነበር። ስለምሩ ደግሞ ምን አስባለሁ፣ አሁን ሀሳብሽ እንዴት ነው በማለት ለእሷ ጥሩ ነገር ታስቢያለሽ ወይም አታስቢም ስለምሩ ምንም ጥሩ ነገር አላስበም። ከልጅ ራስ እንዴት እንደምትወርድ አሁን እያሰብ ነው ትላለች። ይሄን የሰማችው ሲሆን እሷ አነጋሸ ፊት ፊቷን እንደምታለሰልስ እንደምታለሰልስና ምላሷን እንደምታቅለጠልጠው እኛም ጥሩ ሰው መስለን እንቅረባትና አንድቀን አንድ ቀን መንቅረ እናስወጣታለን። እምሩ አለምየን በሚገባ አመነቻት። የኔ ውድ፣ እኔ እኮ እወድሻለሁ፣ እኔ የልጄን ሚስት ልፈትንሽ ብዬ ነው እንጂ አንቺን የሚጠላ አንደበት የለኝም፣ በማለት እምሩን ትሸነግላታለች። እምሩ እማዬ፣ ታዲያ እኔ ፈተናውን አለፉ ወይ? በማለትም ጠይቃት ነበር። ልጄ፣ ፈተናውን በሚገባ ነው ያለፍሽው፣ በማለት ቅልስልስ ብላ ማወርታታለች። ይህን የሰማችው እምሩ ጮቤ ረገጠች። በሉ በቃ፣ እኔ በጣም ደስ ብሎኛል፣ ቡና ላፍላላችሁ፣ በማለት ሽርንጉር ትላለች። አለምየም፣ ጽወንም ምን ስትይ እንዲሁ አሰብሹ በማለት አለ እያሉ የናሆሚ አባት በድንገት ለአለምዬ ይደውልላታል። የት ሆነች ነው የትነሽ በማለት ሲደውላትም ከምሮ ቤት ቡና እየጠጣሁ ነው። አንቺ ሰላም አውርዶሽ ነው ቡና እየጠጣሽ ያለሽው ሲላትም አዎ እየጠጣሁ ነው። አሁን እኮ የድሮ አይደለሁም፣ አሻሽያለሁ በማለት ትሸነግለዋለች። እሱማ ልምጣ ወይስ ልቆይ ስትለው ወረዘው ቆይ ጠጭ በማለት ደስ ብሎት ፈጣሪውን የሚያመሰገነው ዓለምዬ እንዲህ በቀላሉ ትለወጣለች ብዬ አላሰብሁም በማለት እሱም ደስ ብሎታል። ላት የአሰሪው ጠዋት የመጣችሁ ጠይሟል። ልጅ ማናት ታውቃታለህ ወይ በማለት ሌናን ጠይቆ ነበር። አዎ ታውቃታለሁ፣ ግን ደግሞ ትንሽ አማታል በማለት አሳምኗል። አሃ ጠርጥሬ ነበር፣ ለካ ለካማት ነው በማለት ጨርሳለች። እና ዴብ እያወሩ ይያወሩ ነበርና በወሬያቸው መካከል አንተም የተወራውን ወሬ ሰምታል ወይ በማለት ጠይቆት ነበር። አዎ እንዴት አልሰማ እኔ እኮ የቅየው ሰው ነኝ በማለት ይመልስለታል። ግን አንተ ምን አድርገህ ነው ሲለውም እኔ እኮ ጽናት እግሯን ወለም ብሏት እያሸውላት ነበር። ግን በዛን ሰዓት ማን ያያችሁ ነበረ? በማለትም ጠይቆ ነበረ። ኪራም ማንም አላየንም ካለ በኋላ ቡሷን ሰላስሎ በቃ በዛብህ አይቶን ነበር በማለት ይመልስለታል። ለካሱ ነው ነገሩን ሲያቧከው የዋለ በማለት ተያይዘውም ሄደው ነበር። ኪራ ገለዋለሁ ስላለ ዴቭ ደግሞ ተው እያለ ውድና ክቡር የሆናችሁ የቻናሌ ቤተሰባዎች ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንኩኝ፣ ነገ በተመሳሳይ ሰዓት እስከምንገናኝ ድረስ ሰናይ ጊዜ